እንግዲህ ሱመያም ስሟ ተቀይሯል። እንግዲህ ብዙዎቻችሁ ኮመንት ስር ንግስት ሱመያ እያላችኋት ነው። ይሁንላት። ሱመያ የእውነት ጀግና ነች፣ ይገባታል። እውነትም ንግስት ነች። ንግስት ሱመያ እል ይዞ ነው እንጂ ቤቱን መግዛት ፈልግ አይደለም ብላችሁኛል። እል ብቻ አይደለም፣ በቃ ጎበዝ ነች። በጣም ነው ያደነኳት። በዚሁ አጋጣሚ ሱመያን በጣም ማደንቀሽ፣ በጣም ማክብሽ። ጀግና ነች፣ ንግስት ሱመያ ንግስት ሱመያ ልበልሽ። በጣም ጎበዝ ነሽ። አደንቅሻለሁ አደንቅሻለሁ፣ አከብርሻለሁ። በምን በምድር ነው ያደንኩሽ? ድሮም አደንቅሻለሁ፣ ድሮም ጀግና ነበርሽ። አሁንም ብቻ አይደለሽም፣ እኔ ላይ ትንሽ በረታሽ እንጂ የልጆች አባት ሆኜ፣ ሱመያ ጀግና ናት፣ ሱመያ ንግስት ናት፣ ሱመያ ብልህ ናት ስንል በምክንያት ነበር፣ ጋይስ ማለት ነው። እንግዲህ ዛሬ ሰኢድ በተደጋጋሚ ንግስቷ፣ ንግስቷ፣ ንግስቷ ሱመያ ንግስቷ እያለ ቪዲዮ አይታችሁት ከሆነ እንደዛ እያለ መጥቷል። አሰላሙ አሌይኩም ወራህመቱላሂ በረካቱ ድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት አለም ዳርቻ ሰላማችሁ ብዝት ትርፍርፍ በልልኝ እያልኩ እንግዲህ ዛሬም በሌላ ቆይታ ተመልሻለሁ። እስከ መጨረሻው ድረስ አብራችሁኝ ሆኖ ማለት ነው። ቪዲዮን ማየት ስትጀምሩ ላይክ ማድረግ አትርሱ። እንግዲህ ዛሬ ሰኢድ ስለ ሱመያ የማናቀውን ሚስጥር ሁሉ አውርቶናል ማለት ነው፣ ጋይስ አውርቶናል። እኔ ግን ሰኢድ ለአንተ እዚህ ጋር የምለው ነገር እኔ አሁን የሱመያ ይሄ ይሄ ቆራጥነት በቃ ከንዴት ጋር በቃ አሁን ላይ የመጣ ነው ነበር የመሰለኝ ይሄ ነገር። አንተ ግን ከስር ጀምሮ እንዳለ እያወቅ እንዴት እንደዚህ ልታረግ ቻልክ? ማለት ጀግንነቷን ስለ ጀግንነቷ ምን ያክል ጎበዝ እንደሆነች ምናምን እያወራ ነበር ማለት ነው ጋይስ ና ይህን ሁሉ ነገር እያወቅክ እንዴት አንተ እንደዚህ ልታረግ ቻልክ? ማለት ነው እያወቅክ። እና ሱመያ እውነት ለመናገር በጣም አስተዋይ ሴት ናት። የምትረዳበት መንገድ፣ የምትለቃቸው ቪዲዮዎች ራሱ እኮ በጣም ያስገርማሉ። በቃ የምታስብበት መንገድ የምረ እንምላችሁና በጣም ብልህነቷ በጣም ነው የሚታየው፣ እና ለዛ ነው ጎበዝናት፣ ጀግናናት፣ አስተዋይናት የምንለው ማለት ነውና፣ ዛሬ ሰይድ በቃ ስላለፈ ሕይወቷ አብረው ሲኖሩ ምን አይነት ሴት እንደነበረች ነው አምን በቃ ጀግናናት እያለ በተደጋጋሚ ስለ እሷ እያወራ ነበረ። እና ደግሞ ስሟት ተቀይሯል። እናንተ በኮሜንትም ንግስቷ እያላችሁ ስለሆነ በቃ እኔም ንግስቷ ብያለሁ ብሏል። ስለተቀበልከን እና እናመሰግናለን። ንግስቷ የሚለው ስም ራሱ ያንስባታል፣ እውነት ለመናገር ማለት ነው እና እስኪ ሰኢድ አንዳንድ ነገሮችን ብሏል ዛሬ ማለት ነው። ቪዲዮዎችን አየት እያደረግን ሳብ አስተያየት እናስቀምጣለን። አብራችሁኝ ነው። በጣም ያደንኳት ወደ ራሷ ቤተሰቦች ጋር ሳትሄድ ወደ ራሷ ቤተሰቦች ጋር ሳትሄድ እኛ ቤተሰብ ጋር እኛ ቤት ሄደች። ማሻላ በጣም በጭራሽ ትሄዳለች ብዬ አላሰብኩም። ድፍረቷ ልጆቹን ይዘው ይቀሙኛል እንኳን ብላ አላሰበች። ወደኛ ቤተሰብ ጋር በግ፣ ዳቦ፣ ቡናው ምናምን ይዛ ሄዳ፣ ሳጥን ለስላሳ፣ ውሃዎች ቪዲዮ ላይ ያላያችሁት የነገሩኝ ቤተሰብ። እኔ አሁን ያለሁት እዚሁ አዲስ አበባን ያለሁት፣ ወደዚያም አልሄድኩም፣ ሼም ይዞኝ ያቺ አዩ ጋም አልሄድኩም። አዩ ያወራችሁ ወሬ ታውቃላችሁ፣ ላያችሁት፣ ፍየሏን፣ ዳቦ፣ ኩኪስ ምናምን ገዛዝቶ ነው። ደስታ ነው ያያቻት። ዑመርንም አመሰግናለው፣ እዛ ስላደረሰኝ እዛ ስላደረሰው ቤተሰብ ጋር አልተናደድኩበት። እንግዲህ ውድ ቤተሰቦቼ ሱመያ ቤተሰቦቼ ጋር በመሄዷ በጣም ነው ደስ ያለኝ። ጭራሽ ጭራሽም ትሄዳለች ብዬ ያላሰብኩት ነገር አላሰብኩም፣ ቤተሰብ ጋር ትሄዳለች ብዬ ልጆቹን ይዛ ሄዳ ለቤተሰቦቼ ማሳየቷ እነሱ ራሱ በጣም ነው የተደሰቱባት። እንደው በቃ ድፍረቷ ራሱ ልጆቹን ይነጥቁኛል ብላ ሳታስብ የተለያዩ ጊፍቶችን ያኔ የተለያዩ ነገሮችን ይዛ ሄዳ ነው ልጆቹን አሳይታ ጠይቃቸው የሄደችው አለና በጣም እኔ ባለፈም ብየዋለሁ። ትልቅ ለአንተ ለሰኢድ ትልቅ ትምህርት ነው። ሱመያ ያደረገችው ነገር በጣም የሚገዛ ነገር ነው። እውነት ለመናገር እንደዚህ እየሆኑ ሸሽና አባራሪ ሆነው ከእሱ ጋር እሷ ግን በቃ እሷ ግን ቤተሰቦቹ ጋር ልጆቹን ልጆቿን ይዛ ሄዳ አሳይታ በቃ በስነ ስርዓት አክብራ አስከብረው ነው የሄደችውና ወደ ቤተሰቦቿ እንኳን ሳትሄድ። ይህን እያልኩ ነበር ባለፈው ራሱ እና እሱም አሁን በቃ ያደረገችው ነገር እኔ በቃ አንድም ቀን አስቤ የማላውቀው ነገር ነው። ቤተሰብ ጋር ትሄዳለሽ ብዬ አስቤ አላውቅም። ግን ድፍረቷ በቃ በጣም ጎበዝ ነሽ። ቤተሰቦች የራሱ በጣም ነው ያደነቁት በዚች ልጅ ላይ ነው ወይ ሌላ ሴት የደረብከው እያሉ። እኔ ራሱ አፍሬ ያለው ምናምን እያለ ነውና፣ እውነት። አዎ ሱመያ በጣም የምትለይ ሴት ናት፣ እውነት ለመናገር ማለት ነው። በጣም እና አላህ ቢፈቅድ ተመልሰው ባያቸው እኔ ሁሌ የምመኘው ነገር ነው። ግን ባለፈ አዩ ካለችው ነገር አንጻር ሰኢድ ላይ በጣም ተቀይሜ የነበረ እውነት ለመናገር እንደዚህ በሚዲያ ሱመያን ሱመያን እያለ ውስጥ ላይ የሚያወራው ሌላ ነው እያለች ነበር ሱመያ ራሱ። እሱ ደግሞ በዛ ዙሪያ ማለትም ልጆቹን ነው እንጂ የሚፈልገው ልጆቹና ጥቄ ልጆቹን ከተቀበልኳት በኋላ እሷን አይኗን ማየት አልፈልግም፣ እሷን አልፈልግም፣ ልጆችን ነው ያለችው ንግግር አዩ የተሳሳተ መረጃ ነው ብሏል። እስኪ እሱንም ቪዲዮ እንስማው ማለት ነው። ንግስት ሱመያ የአዩ ጉዳይም አንቺ እንዳሰብሽው አይደለም። አንቺ በጣም ጎበዝና ትልቅ ስሆነሽ ከአንቺ ትልቅ ትምህርት ተምሬያለሁ። አንቺ እንዳስብሽው አይደለም። እኔ ለአዩ አላልኳትም። አዩ ለራሷ ፈጥራ ያወራችው ወሬ ነው። እኔ ሱመያን አልፈልጋትም ልጆቼን ብቻ ነው የምፈልገው አላልኩም። በጭራሽ ወላህ አላልኩም። ልጆቼን ብቻ ቀምቼ ያባራታለሁ አላልኩም። የተሳሳተ መረጃ ይዘሽ እንዳትሽሽ። እንግዲህ አዩ ያለችው ነገር ከእኔ ወጣ አይደለም፣ ፈጥራ ነው ያወራችሁ እና በዚህ ምክንያት እንደዚህ ብሏል ብለሽ አትሽሽኝ እያለ ነው። እኔ ሚስቴን እሷን አልፈልግም ልጆችን ነው የሚል እኔ አልወጣኝም። አዩ ፈጥራ ነው ያወራችው እያለ ነው እንግዲህ ማለት ነው። እሱ እየማለ ነው እየተናገረ ያለው ወላ ኔ እንደዛ ብያላቅም እሷ ፈጥራ ያወራችው ነው ምናምን ብሏል። እንግዲህ አለሁ አለም ብሏል እየማለ ማለት ነው። እንደገና ደግሞ ዛሬ ከተናገራቸው ንግግሮች ውስጥ በቃ ሀቁን መናገሩ አስደስቶኛል። ጉብዝናዋን በቃ ጎበዝ መሆኗን ምናምን ማለት ነውና ግን ኡመር ኡመር ቤተሰቦች ጋር መውሰዱ ኡመር ደስ ብሎኛል። አዩ ጋር መውሰዱ ግን ሳይነግራት ሱመያ ናት ሳይላት መውሰዱ ኡመር ነው ጥፋተኛው ላልክ ነገር ሰኢድ ማለት ነው እንዴ። ማንነቷን ካወቀች ማ ምን ብላ ታወራለች? ማለቴ ሱመያ መሆኗን ካወቀች ማ ምንም አትልም እኮ ይሄ የታወቀ ነው። ምንም ሆዶ ውስጥ ቢኖርም አትናገርም። ማለቴ እሷ እንደማትወዳት በቃ ቤቷ እንድትመጣ እንደማትፈልግ ምናምን፣ ይህን ሁሉ የተናገረች ያው ሱመያ መሆኗን ስላላወቀች ነው። ግን ከውስጧ ቢኖር ይሄ ነገር በመልካም ቢኖር፣ ከውስጧ ይሄ ነገር ብትመጣ ምን ችግር አለው ብላ የምታስብ ሴት ብትሆን እንደዛ አትልም። እና እኔ ኡመር ጥፋተኛ ነው ብዬ አላስብም። እውነት ለመናገር አዩ ውስጧ ላይ ያለውን ነው የተናገረችው። ግን ወላሂ አዩ ከባድ ናት። በሚዲያ እኮ እያየ አውቃማ የምታደርገውን ነገር እኮ ሰው የሚያየውን ነገር እኮ የምትሰራውን እያየ ነው። በሚዲያ ወጥታ ወደ ልጆች ተመለሽ፣ ሱመያ ወደ ልጆችሽ ተመለሽ፣ ወደ ባልሽ ተመለሽ ትላለች አይደለም? ሚዲያ ላይ እየወጣች ግን እዛ ጋ ያወራችው ነገር ያው ማም አይሰማም ከኦመር ውጭ ብላ ውስጧ ላይ ያለውን አወራች። አልሙሄም አል ሙሂም፣ እንግዲህ ሱመያ ጀግናናት ቆራጥናት አስተዋይናት አዩ ራሷ ብላለች እኮ እንደዛ፣ ያን ያክል መጥፎ ነገር ሳወራ እንደው ብትቦጫጭቀኝስ፣ እንዴት ታገሰች፣ እንዴት ቻለች ብላለችና ይችን የመሰለች ሚስትህን ነው ልክ ቤተሰቡ ቤተሰቦች እንዳሉ ይችን የመሰለች መሰለች አስተዋይ ሴት ነው እንደዚህ አስማኔ የሰበርከው ማለት ነው። እና ውድ ቤተሰቦቼ እንግዲህ ዛሬ ሰኢድ ስለ ሱመያ ጉብዝና ስለ መሰከረ በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው። እውነት ስለሆነ ሱመያ ንግስት ናት፣ ሱመያ ጀግና ናት ምናምን ሲል በቃ በጣም ነው ደስ ያለኝ ማለት ነው። እና የእኔ ውድ እህት ሱመያ አላህ ይጠብቅሽ፣ ባለሽበት የሚበጅሽን ነገር አላህ ለአንቺ ከአንቺ አያርቀው የማይበጅሽን ደግሞ ከአንቺ አላህ ያርቀው ማለት ነው እና ምክንያቱም እኛ ባልነው ሳይሆን አላህ ለእኛ በጻፈልን ስለሆነ የምንኖረው። እንግዲህ ለሁለታቸውም ኸይሩን ይምረጥላቸው። እንግዲህ ለሰኢድም ለሱመያም ማለት ነው። አላህ የጻፈው ነገር አይቀርም። ይህን ያክል ሸሽና አባራሪ የሆኑ አንድ ዞሮ ዞሮ አንድ ላይ ሊሆኑ ይችላሉ። አላህ ነው የሚያውቀውና ነገር ግን በቃ መደነቅ ያለበት ቦታ ላይ ሰው መደነቅ አለበት፣ የምሬ ነው እና ግን አዩ አዩ ጥፋተኛ አይደለችም፣ ዑመር ነው ያጠፋው በሚለው ነገር ግን እኔ አለስማማ ምክንያት ዛሬም መታት ስትናገር ነበር። አዩ ፍየል ናት ሲጀመር ማለት ነው። ሳይጠይቋ ነው ሰው የምታወራው እና ዑመር ላይ እኔ ጎልቶ ጥፋቱ አልታየኝም፣ ሀቂቃውን ስነግራችሁ። አዩ ዛሬም እንግዲህ ጎንደር መሄድ ወንድነት ነው እንደ ምናምን እያለች ስታሽቃብጥ ነበር። እስኪ ረፊ አዩ ረፊ፣ በፈጠርሽ ረፊ። ወይ ስለ በቃ ስለ ሱመያ አንቺ መናገር አትችም ሲጀመር ማለት ነው። በቃ ዝም በይ። እንደዚህ አመሳቀልሽ አይደለም እና ዝም ብቲ ነው የሚሻለው ነገር፣ አታሽቃብጪ እና ይህን ነው ማለት እንፈልገው። ሱመያ የይን ወዳ ላ ይጠብቅሽ ባለሽበት፣ መልካሙን ነገር ሁሉ ይምረጥልሽ፣ ትዳራችሁንም የምትጠቀሙበት የምትደሰቱበት ከሆነ አላህ ያስተካክልላችሁ። አላህ የተሻለው ነገር ይምረጥላችሁ። ላለው ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል እያልኩ እሰናበታችኋለሁ። ሰላሙኑልኝ። ቻው